ሰላም፣ ሰላም ውድ ቤተሰቦች መላ ኢትዮጵያን በሙሉ በሀገር ውስጥ በውጭ ያላቸው የምትወዱ የምታከቡ እንዴት ናችሁ? ቲጂን እንግዲህ ታውቋታል። ጀግናዋ ጣሪዋ፣ በጣም ጣሪዋ፣ መውደቅን የማትፈልግ መተኛትን የማትፈልግ መሸነፍን የማትፈልግ መበገርን የማትፈልግ ምንም ነገር አልፈልግም፣ አልፈልግ መሸነፍን አልወድ በልጬ፣ ግን መገኘት ግን ያስደስተኛል። ውስጤና ስሜቴ ነው፣ እንግዲህ መብቴ ነው። ይቻላል፣ የማይቻል ነገር የለም። እንግዲህ የዛሬዋ ቀን ደግሞ ለእኔ ለየት ያለች ቀን እማትረሳ ቀን መቼም ቢሆን እማረሳት ቀን ናት። የዛሬዋ ቀን ልዩ ቀኔ ናት፣ እማረሳት ምክንያቱ ምንድን ነው ብላችሁ ብትሉ፣ ላሪያ ለመናገር ይከብደኛል። ለእኔ ዛሬ ቀኑ ልዩ ነው። ለእኔ ዛሬው ለእኔ ትለያለች። በህይወቴ እማረሳት እድል አገኘባት ቀን ናት። እንዲሁም ደግሞ ለልጆቼ ጥሩ ነገር ያስቀመጥኩበት ቀን ሲያድጉ የሚረኩበት የሚደሰቱበት በጣም ባያስኳቸው ሁለት ልጆቼ በጣም ደስተኛ ነኝ። ልጆቼን ሳይ ውስጤ ይደሰታል። ልጆቼን ሳይ ውስጤ እንደገና እንደ አዲስ ያመነጫል ውስጤ በፊትም ያመነጫል። አሁን ደግሞ ሞር ደግሞ ለልጆቼ ምን አርጌላቸው፣ ለሴቷ ምን ላርግላት? ዛ ስለቆንጆ ቸኮላት ለምታምራ ቸኮላት አ ቀይ ፈረንጅ መሰለች ልጃለች። ለእሷ ምን ላርግላት ብዬ አስባለሁ ሁሌ። በኋላ ስሞት እንኳን የነፍሴን ማስጠሪያ እናታችን እንዲህ ያደረገችልን ብለው የሚሉት ማለት ነው። እንዲሁም ደግሞ ወንዱ ልጄ ደግሞ ፍልቅልቁ ስገባ እማማ ብሎ ሲለኝ ቅስሜን ስብር ያደርገዋል። ሴቷ ገና በለጋ እድሜዋ ስታየኝ ስልቅልቅልቅ ትላለች። አሁን ምኑን አውቀሽነ እውላታለሁ በልቤም በአፌም። ወንዱስ ነብስ አውቋል። እሱ እማማ ይለኛል። እንዲሁም ደግሞ አብሬ ነው የምወጣው ይለኛል። መኪና ሳስገባና መኪና ሳቆም ሞግዚቶቹ ምን ይልኛል? ልጁ እኮ ያዳምጥሻል። እንዲሁም ደግሞ ውስጤን እየረበሸው እያመመኝ የመጣው ነገር እያመመኝ የመጣው ነገር አለ። እቤት ስገባ ያመኛል። ምንድን ነው እቤት ስገቢ የሚያምሽ ብላችሁ ብትሉኝና ብትልኝ፣ ልጄ ተኝቶ፣ እኔ እንደተለመደው ድምፄ ጫክ ያለ ነው። እዚህ ቤት ልጆች እንዴት ናችሁ? ደህና ናችሁ? ይሄ ለምን አልተደረገ? ብዬ በምጮህ ጊዜ ልጄ ንቅት ብሎ ያዳምጠኛል። እንዲሁም ደግሞ ፈገግ ብሎ ይቀበለኛል። ሴቷ ልጅም ደግሞ አሁን ላይ የአምስት ወር ልጅ ናት። እሷም ማዳመጥ ጀምራ እኔ ገብቼ እንደተለመደው ያንደ ጮክ ያለውን ድምፅ ምንድነው ይሄ፣ ይሄ ለምን አልሆነም፣ ይሄ አልተነሳም፣ ልጆች ተኝተዋል ብዬ መኝታ ቤት ዘልዬ ስገባ ታዳምጠኛለች። የመቶ ሀምሳ ሺህ ብር አልጌል ለእነሱ ለቅቄ እኔ በሶፋ ላይ ኩርምት ብዬ እተኛለሁ። ምክንያቱም ትናንትና ያልነበረኝና የሌለ ልጅ የእሱ ባለ ሳንጃ ፍራሽ የነበረ ልጅ እሷን እጥፍ አድርጌ እምተኛ የነበርኩ ልጅ ትናንትና ደግሞ በኢትዮጵያ በሀገር ውስጥ በውጭም ያሉ ኢትዮጵያኖች፣ ኤርትራኖች ባገዙኝ ዛሬ ላይ እዚህ በሚገኘው ላይ ስቀመጥ የመቶ አምሳ ሺህ ብር ጣላ ሼጭ ቸርችሬ መቼም የጣላ ሻጭ ስሙ ብዙ ነው፣ መዘዙ ብዙ ነው፣ ስሙ ብዙ ነው። እኔ ግን ያንን አልፌ እዚጋ ደርሼ የመቶ ሀምሳ ሺ ብር አልጋ ላይ እተኛ ነበር ልጆቼ ግን ሲመጡ ያንን ትውት ታረኩኝና እኔ ሄጄ የስልሳ ሽብር ሶፋ ላይ ኮርምት ብዬ ተኝቼ፣ ከዛም ደግሞ ነገ ሌላ ቀን እስል ደግሞ እድሎች ከች ከች ከች አሉ። እግዚአብሔር ተመሰገነው። ይህን መልክት ማስተላልፈው ለመላ ኢትዮጵያ በሀገር ውስጥ በውጭ ላሉ እንደኔ ጀግና ሴት እንዲሆኑ ነው። እንግዲህ የዛሬዋ ቀን ለእኔ ለየት ያደረገችው ነገር ቢኖርና ቢኖር ለልጆቼ ያዘጋጀውላቸው ስጦታ አለ ልጆቼ። እና ስለዚህ እናንተ ደግሞ ውድ ቤተሰቦቼ በሀገር ውስጥም በውጭም ኤርትራናዎችም ያላችሁ የኔ ደስተ ደስታችሁ ስለሆነ በጥሞና ቪዲዮውን እስከ መጨረሳ ድረስ ልታዩልኝ በጥሞና እጠይቃለሁ። ልትከታተሉልኝም ሰርታችሁ ልኝና ያው ደግሞ እርግጠኛ ነኝ እንደማታሳፍሩ እንደምታዩ ስለማቅ ንስቲ አብረን እንሄድ፣ ደስቴ ደስታችሁ እንደሆነ አውቃለሁኝና ተከተሉ። አመሰግናል እንግዲህ ዛሬ ደስቴ ደስታችሁ ነው። እርግጠኛ ነኝ ደስቴ እንደምትካፈሉ። ስለዚህ አብራችሁ ተከተሉ። ዛሬ የእኔ ልዩ ቀን የምደሰትባት ቀናት ናት። አብራችሁ ተከታዩኝ፣ አብራችሁ ደስተይን አብረን እንካፈል። ወዴት ወሬት ጉዞ ሊንጃ ይመስገን ሰላም ነው አለን። እንግዲህ ዛሬ በድጋሚ መጥቻለሁ። በድጋሚ የመጣሁበት ምክንያቱም ምን መሰለህ፣ ዛሬ እኔ ቀን ለየት ያለች ቀን ናት። ለእኔ ልዩ ቀኔ ብያታለሁ። ለምን ብለህ ብትል፣ ምክንያቱም ልጆች እንዳሉኝ ታውቃለህ ወይ ደግሞ ሚዲያ ላይ ሰምታ ይሆን ይችላል። ለሁለቱ ልጆቼ አንድ ነገር ላደርግ ነው የመጣሁት። ከዚህ በፊት እናንተ ጋር መጥቼ ሰርቼ ሪል ስራ እንደምትሰሩ እና እውነተኛ ነገር እንዳላችሁ ዲሚስ ሪስቴድ ተመስክሮላችኋል ብሶ ደውሎልኛል። ጥሩ ስራ ላይ ነሽ ተብሏችኋል። ዛሬ ደግሞ የመጣሁበት ልቁ የመጨረሻው ላይ ነው ሲባል ቆይ ለምን ሳያመልጠኝ አብሬ አልቆናኝም ብዬ መጣሁ። እሺ ቲጂ፣ በጣም ደስ ብሎኛል፣ በድጋሚ ስላየውሽ ደስ ብሎናል። እኛም ያው እንግዲህ ባለፈው መተሸኛ ቢሮ ለአንቺም እንዲሁም ደግሞ አንቺን ተከትሎ ለሚመጡ ተመልካቾች በጠቅላላ ቅናሽ እንደሰጠን ታስታውሻለሽ። አሁን ደግሞ የመጨረሻው የሚባለው ብሎክ ላይ ደግሞ መተሻል፣ ያው በድጋሚ ደግሞ የመጣሽበት ዋናው ምክንያት ደግሞ የመጨረሻውን ብሎክ እንደለቀቀን ስለሰማሽ ነውና ያው ያንንም ስንገናኝ ትዝካለሽ ለልጆቼ መግዛት አይቀርም ብለሽና እና አሁን ደግሞ በጣም ምርጦ ነው የሚባለው የዲምሲን የመጨረሻውን ብሎ ለሽያጭ አውጥተናል። እንግዲህ ከዛ ደግሞ ተካፋይ እንድትሆኚ እንግዲህ ብዙ ጊዜ እኛ እንደ ዲምሲ ለብዙ ሰዎች ዲስካውንት ሰተን እናውቃለን። እንደዚህ በጎ አድራጎት ላይ የሚሰሩ ሰዎች፣ መልካም ስም ያላቸው ሰዎች ጋር በብዛት ዲስካውንት እንሰጣላለን። እነሱን እና እነሱን ተከትሎ ለሚመጣ ሰው አሁን ግን ኦልሞስት ሽያጫችንንም እያገባደደን ስለሆነ ያንን ዲስካውንት ብዙ ለማስቀጠል ፈቃደኞች አይደለንም። ግን ደግሞ አንቺ ከዚህ በፊት ገዝተሽናል አይደለ? ስለዚህ አንቺን ደግሞ ማስቀየም አንፈልግም። በአንቺ በኩልም ብዙ ደንበኞች ስላገኘን አሁን ለመጨረሻ ጊዜ ብቻ በአንቺ በኩል ዲስካውንት ለመስጠት በጣም ጥሩ እንግዲህ በጣም አዎ። ይህኛው ለየት የሚያደርገው ነገር ከዚህ በፊት ለሄዱ አከፋፈላችን፣ ያው አንቺም ስትከፊ ታቂዋለሽ፣ ቀስ እያልሽ እየሰራሽ እንድትሄጂ ነበረ። የባንክ ብድርም አማራጮች ስላሉ አይከብደኝም ብለሻል። ከስራይ ጋር ያስኪሄዳለኒ ብለሽን ነበር እና እሱ ነገር አሁንም እንደቀጠለ ነው የሚሆነው ማለት ነው። ግን ለየት የሚያደርገው ከዚህ በፊት ባለ አራት ደም መኝታ ስንሸጥ ከሀያኛ ፎቅ በላይ ያሉ ቤቶችን ነበረ ባለአራት መኝታ የነበራቸው አሁን ግን ዝቅ ያሉ ፍሎር ላይ ያንቺ ደንበኞች ራሱ በጣም ብዙ ጠይቀውናል። ባለአራት መኝታን ምንፈልገው የምንፈልገው ግን ከሀያኛ በላይ ሆነብን አብዛኛው ምናምን ብለው ጥያቄ አንስተው ነበር። አሁን ግን ዝቅተኛ ፍሎር ላይ ባለአራት መኝታ ቤቶችን ይዘን መተናል ማለት ነው። ያ ለየት ያደርገዋል ማለት ነው። አንድ ደግሞ በንጋምናለ እንዳይለያይ ዋው! እንደውም እኮ ይህን ነገር አልሰማሽውም መሰለኝ ማለት ነው አንቺ። አዲስ ነገር ይዘን መታናል። ለየት የሚያደርገው ምንድን ነው? ሁለት ሁለት ለሚገዙ ደንበኞች የሎተሪ ብዙም ሚዲያ ላይም አላወጣ ነው ይሄን ነገርና ገና ይሄ የሚገዙ ደንበኞች ሲመጡ ነበር። በቀድሜ በደንብ በሰማ ኖሮ በትክክል ላይ እድለኛም ከሆንሽ ደግሞ ለሶስተኛ ልጅሽም ሊደርስ ይችላል። ምንድን ነው ሁለት ሁለት ለሚገዙ ደንበኞች የሎተሪ እጣ እያዘጋጀ ነው። የሎተሪ እጣው ምንድን ነው? ሀምሳ ደንበኞች ይህንን ሁለት ሁለት ለገዙ ሰዎች የሎተሪ እጣ እንሰጣቸዋለን። ያሸነፈ ሰው መቶ ሀምሳ ነጥብ ስምንት ካሬ ባለሶስት መኝታ የሎተሪው አሸናፊ ይሆናል ማለት ነው። ለምሳሌ እኔ ለበራሴ ሳብራራው እኔ ሁለት ልጆች አንድ አንድ ከዚህ ላይ ሎተሪ ጣ አንድ ፈንታ አገኛለሁ ማለት ነው። በትክክል እንደው አንቺ ባለፈውም አንድ ገዝተሽናል። ከዚህ በኋላ የሎተሪ እጣው ላይ ለመካተት አንድ ነበር የሚጠበቅብሽ፣ ተጨማሪ ደግሞ አንድ በመስጠትሽ ሁለተኛ የሎተሪ እጣ ደግሞ እንሰጥሻለን ማለት ነው። በድጋሚ እኮ ተመጥቶ ይፈልጋቸዋል ማለት ነው። እንግዲህ እኛ ጋር የሚገዙ ደንበኞች ደግሞ ደጋግሞ ነው። በጣም እሺ። ያ እንደዛ። ብቻ ደግሞ ቤትም ካልፈለግሽ አንቺ ንግድ ላይ ያለሽ ሰውነሽ እና ለንግድሽም የምትፈልጊ ከሆነ አሁን ቤት አንፈልግም የሎተሪ ጣው ላይ የሚደርሰኝ ሱቅ ቢሆንልኝ የምትይ ከሆነ ደግሞ አሸናፊ ከሆንሽ የዘጠና ሁለት ካሬ ሱቅ ባለቤትም ትሆኛለሽ ማለት ነው። አዎ። እሺ ጣም ልጅ እሺ። ከምንም በላይ እንግዲህ እጣ አለ ብለኛል። እንግዲህ ያ እድለኝነትን ይጠይቃል። ግን ደግሞ አሁን አንቺ ከገዛሻቸው የሚልቅ የመጨረሻው ላይ ብዙን ጊዜ የመጀመሪያ አካባቢ መማሪያ ነው የሚሆነው አይደለ? ልክ ደግሞ ሌላ ስቴጅ ስትሄጂ፣ እየተሻሻልሽ እየተሻሻልሽ ነው የምትሄጂው። እና አሁን የመጨረሻ ብሎካችን ላይ በብዙ ነገር ተሻሽለናል። በቤቶቻችን ዲዛይን ላይ ራሱ በጣም የተሻሻሉ የሚባሉ ዲዛይኖችን አዘጋጅተናል። እያንዳንዱ ቤት ሁለት ሁለት በረንዳ ያለው፣ ሶስት ሶስት በረንዳ ያለው፣ የሰራተኛ ክላስ ከራሱ መታጠቢያ ጋር ያለው፣ ሌሎችም ላውንደሪ ስቶር ሩሞች ያሉበት በጣም ጥሩ። አሁን ሌላ አፕዴት ያደረግነው ነገር ምንድን ነው? እሱ ራሱ የመኪና ማቆሚያ። አሁን ላይ የኤሌክትሪክ መኪና እየተለመደ ነው ሀገር ውስጥ አይደለም። የኤሌክትሪክ መኪና ቻርጅ ማድረጊያ ቦታ እዚህ አዲሱ ብሎክ ላይ ለቀናል ማለት ነው። አዎ ሌላ ደግሞ ለየት የሚያደርገው አሁን ላይ የኛ ሳይት አቅራቢያ ላይ እዛው ማለት ነው። ሳይታችን አጠር ይዞ ሶስት ፓርኮች እየተገነቡ ነው ያሉት በኮሪደር ልማት ማለት ነው። እሱም ጥሩ ጥሩ እይታ የሚያገኝበት ነው ማለት ነው። ኦኬ አሁን እንኳን ለቡ መብራት ይንላ ያለው ሳይታችን ተቀባዮች ከዩሮፕ ሲመጡ የፈለጉ ገባ ወጣ እንዲሁ መንግስታችን ሳናመሰግን አናልፍም፣ ብርሃን ሰጥቶና መብራት በመረተ ምንም የምንፈራበት ነገር የለም። እሺ እንግዲህ ለቡ መብራት ኃይል ላይ ያለው ሳይታችን የሚገኘው ንፋስ ስልክ ላፍቶ ክፍለ ከተማ ነው። ስፔሲፊካሊ ደግሞ የእኛ ሳይት የሚገኝበት ወረዳ ላይ በጣም ሎስት ክራይም ሬት ማለትም በጣም አነስተኛ የወንጀል ምዝገባ የተመዘገበበት ቦታ ነው ማለት ነው እና በጣም ሰላማዊ ሁሉም ሰው ኑሮውን የሚኖር ስራውን ነግዶ ወደ ቤቱ የሚሄድበት በጣም ምንም አይነት ስጋት አያድርብሽም። ለልጆችሽም ደግሞ ወደ ሶስት የሚሆኑ ኢንተርናሽናል ስኩል ያሉበት አካባቢ ነው። አሁን ካምብሪጅ አካዳሚ ከእኛ ሳይት መቶ ሜትር ርቀት ላይ ያለ ቦታ ነው። እሱ እሱ ትልቅ አድቫንቴጅ ነው ብዬ አስባለሁ። ከእምነት ቦታዎችም ላይ ራሱ በጣም አቅራቢያ የሚባል የተለያዩ የካቶሊክን በዩ የኦርቶዶክስን በዩ ፕሮቴስታንት፣ ሙስሊምም በቃ የኛ ሳይት በዛ አቅራቢያ የሚገኝ ቦታ ነው እና ሌላ ደግሞ በግቢ ውስጥ ልጆችሽ እራሱ አሁን መጫወት ቢፈልጉ ከግቢ ሳይወጡ ልጆች መጫወቻ ስፍራ፣ መዋኛ ገንዳ፣ አኳሪም ያለበት ቦታ ነው እና እሱ በጣም አድቫንቴጅ ነው ብዬ አስባለሁ። እና ቲጂ በወሬ በደንብ ባደነቆርኩሻለሁ፣ በደረቁ ሻይ ቡና ምን እምጣ? ግን እስከዚያ እኔ አዎ ለነገሩ ወደ ገጠሩ አካባቢ ካየሽ ውሃ ሲባል እኮ ጠላ ነው የሚቀርበው፣ አይደል? አዎ ባህላችን ነው እሱ። ደስ ይላል በጣም። እና ቲጂ ሳልጠይቅሽ፣ ባለ ስንት መኝታ ግድ ለመግዛት አሰብሽ? ብዙ ልጅ ትወልጃለሽ ብለሽ? አይ ደስ ይላል። እና እስቲ በጣም እንደውም ኢንተረስቲንግ የሆነ ዲስካውንት ነው እንግዲህ ላንቺ ከሰጠን የምንሰጠው ላንቺ በኩልም ለሚመጡ ያው እንግዲህ አንቺ ስለሆንሽ ላንቺ እንቸገራለን። ምንም ችግር የለውም ዲስካውንት እንሰጣለን። ከዚህ በኋላ ግን እንደዚህም ማህበራዊ ላይ የሚታወቅም ሰው ቢሆን ከዚህ በኋላ ዲስካውንት ላለመስጠት ነው የወሰንነው እንደ ድርጅት። አዎ ምክንያቱም በጣም ብዙ ዲስካውንት ሰጠን እና ያው እንደ ድርጅትም እኮ ማትረፍ አለብሽ አይደለ ያው ዲስካውንት ብለሽ አትቀጥይም እና ግን እስከ ዛሬ የገዛችሁን ደንበኞችን ደግሞ ሳናመሰግን አናትም ሪዛም ለሚመጡ አዎ እንደኔ ለምሳሌ አሁን ደግሞ ቢመጡ ትቀንሳለን ደግሞም ለሚመጡ አሁን እንኳን እንሰጣለን ለአንቺ ችግር የለውም ዲስካውንት እናደርጋለን እንዳዳላቸውን ነግረኝ እንደዛ ነው በቃ እንግዲህ፣ አንቺም ቢዝነስ ላይ ስለሆንሽ እኛም ቢዝነስ ላይ ነን። ጠንክሮ የሚሰራን ሰው ደግሞ ማበረታታት ስለሚፈልግ ማለት ነው። እኛም እናመሰግናለን። እሺ፣ ቲጂ እንግዲህ ባለሁለትና ባለሶስት መርጠሻል። እንግዲህ አማራጮች ደረጃ ባለሁለት መኝታ እኛ ጋር መቶ አስራ ሰባት ካሪ አለ መቶ አስራ ዘጠኝም ካሪ አለ። እንዲሁም ደግሞ መቶ ሀያ አምስት ነጥብ ሰባትም የሚባሉ ካሪ አማራጮች ይኖራሉ ማለት ነው። ሌላ ደግሞ ባለ 3 ላይ ደግሞ 145 150 እንዲሁም 157 የሚባሉ ካሬዎች አሉ እስቲ አንዱን ልስራልሽ ካሉት ውስጥ በነገራችን ላይ የኛ ቤቶች ለየት የሚያደርገው አንድም ደግሞ አራት ማዕዘን አይነት ቅርጽ ስላላቸው ቤቶቹን አሁን ለምሳሌ ሰፋፊም ከመሆናቸው አንጻር ወደ ባለሶስት መቀየር ትችላለሽ አሁን እኛ በዲዛይን ደረጃ 119 ካሬ የምንለው ነው ትንሹ ባለ አንድ መኝታ ባለ ሁለት መኝታ ያልኩሽ ማለት ነው። ይህንን በኋላ በጊዜ ሂደት ወደ ባለ ሶስት መቀየር ራሱ ይችላል። ልጅሽ ያዳላሽ መቀየር ይችላል ማለት ነው። ስለዚህ አዳላሽ አይባልም ማለት ነው እና ራሱ እንደመርጫው ወንድ ልጅ ደግሞ ደስ ይለን። አንደኛ አሪፍ ነው፣ ቆንጆ ነው። እንዲሁም የተሻለ አማራጮች አሉት። አሁን የሰራተኛ ክላስ አለው። የሰራተኛ ክላስ ውስጥ የመታጠቢያ ሩም ይኖረዋል የራሱ አለብቻ ከዛ ደግሞ ለብቻው ደግሞ የእኛ ቤቶች የአንቺን ዲዛይን እንዳየሽው ልክ እንደ ቪላ ቤት ሰርቪሱ እና ዋናው ቤት የተለያዩ ናቸው ስለዚህ ሰርቪስ ለብቻ ነው ዋናው ቤት ለብቻ ነው በትክክል አዎ በትክክል ስለዚህ አሁን መቶ ሀያ አምስት ነጥብ ሰባቱን ልስራልሽ እና ሂሳቡን ኖርማሊ 125.7 የምንሸጥበት ዋጋ 13 ሚሊዮን 480 ሺህ 822 ብር ነው፣ እኛ የምንሸጥበት ዋጋ ማለት ነው። ግን አሁን ኦልሬዲ ዲስካውንት ለመስጠት ስለተስማማን የዲስካውንት ዋጋችን ምን ያህል ይሆናል መሰለሽ? 11 ሚሊዮን ብር ይሆንልሻል። 11 ሚሊዮን 92 ሺህ ብር ነው የሚሆነው። ኦልሞስት ወደ ሶስት ሚሊዮን አራት መቶ ሺህ ብር ቅናሽን ያደረግንልሽ ማለት ነው። ስለዚህ በአንቺ በኩል ለሚመጡ ሰዎችም ይህንኑ ነው ቅናሽ ይዘን የምንጠብቃቸው ማለት ነው። ለአስር ሰዎች ብቻ ነው አደራ፣ አስር ሰው በቂ ነው አደለ ቲጂ ሳትቀየሚ። ስለዚህ አስር ሰዎች ብቻ ይህንን ቅናሽ እንሰጣለን፣ ሶስት ነጥብ አምስት ሚሊዮን ብር ማለት ነው። የመጣው እንኳን በደምሳለሁ እንግዲህ አንቺማ ስለምታውቂው የቤቶቹንም ኳሊቲ በዛ መሰረት ስለሆነ ማለት ነው። እና ደግሞ ባለሶስቱንም እንደዛ እኔ ልምረ ጥልሻ ባለሶስቱን ሰፋ ያለ እንዲሁም መቶ ሀምሳ ነጥብ ስምንቱም አሪፍ ነው፣ መቶ ሀምሳ ሰባቱም አሪፍ ነው። ስለዚህ መቶ ሀምሳ ይሆንልሽ መቶ ሀምሳ ሰባት ነጥብ እሺ በቃ ስለዚህ 157 ታሪው አሁን ከቅናሹ በፊት የሚሆነው 16 ሚሊዮን 837 ሺህ 622 ብር ነው። አሁን አንቺን በቅናሽ ስላስተናገድንሽ ደግሞ የሚሆነው 13 ሚሊዮን 854 ሺህ ብር 6 22 አሁን እዚህ ላይ ራሱ 3 ሚሊዮን ብር አሁንም ቅናሽ አለው ማለት ነው። ስለላለበለ እሺ አሁን ባለ 2 መኝታው 125 ነጥብ 7 ካሬው ማለት ነው፣ ሙሉ ክፍያው ከቅናሹ በፊት የሚሆነው 13 ሚሊዮን 488822 አሁን እየሸጥንበት ያለው ዋጋ ይሄ ነው። ግን አሁን እንደነገርኩሽ አንቺ ጋር ዲስካውንት መስጠት ስለፈለግን የመጨረሻው 11 ሚሊዮን 92522 ብር ይሆናል ማለት ነው። ያው እንደምታውቂው ይህንን ሙሉውን ባንዴ አንጠይቀሽም። ያን ስትገዢ በቅድመ ክፍያ ነው የገዛሽው። ቅድመ ክፍያ 8% ነው። 887402 ብር ከከፈልሽ የቤቱ ባለቤት መሆን ትችያለሽ ማለት ነው። ከዛ ያው እንደምታውቂው የባንክ ብድር እስከ 60% ይኖረዋል ይሄ ነው ማለት ነው የሚሆነው። ለባለሶስት መኝታው ደግሞ ሁለት አማራጮች ልስጥሽ። እኔ የምወዳቸው ሁለት ቤቶች አሉ አማራጮች አሉን። በእርግጥ መቶ አርባ አምስትም መቶ ሀምሳ መቶ ሀምሳ ሰባትም መቶ አርባ አራትም የሚባሉ ካሪዎች አሉን። ግን እኔ ፐርሰናሊ ፕሪፈር ማድረግልሽ ሁለት ቆንጆ ባለሶስት መኝታ ዲዛይኖች አሉ መቶ ሀምሳ ነጥብ ስምንት እና መቶ ሀምሳ ሰባት ካሪ ማለት ነው። ስለዚህ የትኛውን ላድርግልሽ? ከሁለት መቶ ሀምሳ ነጥብ ስምንት እና መቶ ሀምሳ ሰባት 157 አድርገው። ኦኬ እሺ። ስለዚህ 157 ቶ ባለ 3 ሚኒታ ላይ አሁን ከዲስካውንት በፊት የምንሸጥበት ዋጋ 16 ሚሊዮን 837622 ለብር ነው። አሁን ግን በአንቺ በኩል ለሚመጡ ሰዎችና ለአንቺ የምንሰጠው የመጨረሻ ቅናሽ 13 ሚሊዮን 854622 ለብር ስለዚህ፣ አጊን እዚህ ላይ ራሱ የ3 ሚሊዮን ብር ልዩነት አለ ይሄ ሶስት ሚሊዮን ብር ልዩነት በነገራችን ላይ ባለ አንድ መኝታ እንድትገዢ ያርግሻል። ባለ አንድ መኝታ አሁን ለምሳሌ ኖርማሊ ትንሹ የሚባለው ባለ አንድ መኝታ እኛ ጋር ዋጋ ስድስት ሚሊዮን ብር ነው፣ ጠቅላላ ክፍያው ማለት ነው። ስለዚህ አርባ ፐርሰንቱ ይሄ ግንባታው እስኪጠናቀቅ የምንጠይቀው ክፍያ ሁለት ሚሊዮን አራት መቶ ሰላሳ አምስት ሺህ ብር አየሽ እኛ እዚህ ጋር ሶስት ሚሊዮን ብር ቅናሽ ሰጥተንሻል እቺን ሶስት ሚሊዮን ብር ይዘሽ እዚህ ባለ አንድ መኝታ ለኪራይም እንኳን የሚሆን መያዝ ትችያለሽ ማለት ነውበጣምእ እናመሰግናለንምስጋናው ደስ ይላል አራት መቶ ሁለት ብር ነው የሚጠበቅብሽ ለባለሶስቱ ደግሞ የሚጠበቅብሽ አንድ ነጥብ አንድ ሚሊዮን ብር አንድ ሚሊዮን አንድ መቶ ስምንት ሺ ሶስት መቶ ሰባ ብር ከከፈልሽ አጌን የቤቱ ባለቤት መሆን ትችያለሽ ማለት ነው። ደስ ይለናል። እኛም እናመሰግናለን። እግዚአብሔር እንግዲህ አንቺም ነጋዴ ነሽ። ያው እንግዲህ ሶስቱንም ቤት በካሽ ልክፈል ብለሽ ከምትጎጂ አንቺም አይከብድሽም እየሰራሽ እንድትከፍያቸው የባንክ ብድሮቹን ባመቻችልሽ ጥሩ ነው ብዬ አስባለሁ ማለት ነው። በደንብ አበድርም እንግዲህ ምናለ መሰለህ፣ አስራ አምስት ለቅሜ ነው የማመጣው። በዚሁ እንኳን ደሳለሽ በአዲሱ ባለ ሦስት ሰው ኮኮቡ ትልቅፋች ነ አስራ አምስት ለቅሜ ነው የማመጣው በጣም ደስ ይላል። እንግዲህ በግንባታ እየቆጠርኩ ነው የማመጣው

በጣም ደስ ይላል። በቃ እንደዛ ከሆነ በደንብ እናግዝሻለን። የባንኩን ሂደት እና ደግሞ ያው እንደምታውቂው ባንኩም እርግጠኛ ነኝ በትክክል እ ስድስት ወር ወደ ብድር ግባ ብያት፣ አይ ይመቻችልሻል። የባንኩ ጉዳይ እኛ ጋር ባይዘው ቅድመ ሁኔታ የለው። አሁን ብዙ ቦታ ላይ ካየሽ ባንክ ብድር ለማበደር ቅድመ ሁኔታ አለው። ለምሳሌ እናንተ ለምሳሌ ምን ምን ያስፈልጋ፣ እኔ ገመጥጬ ወደ ብድር እንድገባ ለሆቴል ውስጥ የሚያስፈልጋኝ ደግሞ ለእናንተ እንዲህ የተለያዩ በጣም ዙ ሰራተኞች ስላሉ እንዴት ነው የምታግዙኝስ? እንዴት ነው እያንዳንዷ ነገር ግልጽ አድርገሽ ምትነግረኝ? የባንክ ብድር እኛ ለማመቻቸት ምንም አይነት ቅድመ ሁኔታ እንጠይቅ። ኦልሬዲ የእኛ ቤት ዋስትና ይሆንሻል። አሁን ሌላ ቦታ ባንክ ብድር ቤት ለማመቻቸት ሲ የገዛሁት ቤት እዚሁ ላይ ብድር መበደር እንደምችል ይወሳሰንሻ አሁን ሌላ ቦታ ቢሆን አልቋል አላለቀ ምናምን የሚባል ነገር ምንም ነገር የለውም፣ የለውም። ትልቁ ነገር እኔ እዚህ ቤት መግዛቴ ከዛ በኋላ ደግሞ እዛው ብድር መግባት ይችላሉ። በትክክል ቤቱ ዋስትናሽ ነው። ከኛ የምትገዥ ቤት ማስያዣሽ ነው። ሌላ የምታስይዥው ቤት ንብረት አይኖርም። አሁን ለምሳሌ እንዴት እናደርጋለን? ይወድ ደንበኛችን እንደዛ ሰ እናደርግም፣ አታስቢ አታስቢ። አሁን እኛ ጋር ለየት የሚያደርገው የባንክ ብድሩን ያለምንም ቅድመ ሁኔታ ማድረጋችን ነው። አሁን ለምሳሌ ባንኮች ሲያበድሩ ሌላ ቅድመ ሁኔታ ምድር ሚያዎች እድሜ ያለ ያለው አንድ እድሜ ያሉ ሁለተኛ የቤት ቤት መጥቼ ያደርጋሉ። ይህ እዛው የታሰረ ነገር በመሆኑ በጣም ቀላል ሩጫ፣ ምን ምንም የለውም። እዛው በዛ ጎን ለጎን ዶኪሜንቱ ታይሌ ምን ነገር ስላለ ሌላ ሰበዳ ምጭ የሚል ነገር አለው እና በቃ ነፃ አድርጌ ወጣሁኝ። በደንብ ብድር ስትለኝ ልቤ ጠልጠል ስትሰፍ ምናምን ነገር አለ አታስቢ፣ ችግር የለውም። ደፋር ነው ሲበደ ኦኬ፣ አሁን ነገር ደግሞ ትንሽ እና እናበድርሻለን። ምንም ስጋ ታይግባሽ፣ ስልሳ ፐርሰንቱን የቤቱን ወጪ ባንክ ይሸፍነልሻል። ምንም አታስቢ እና ደግሞ ይሄ ባለ ሦስት ሆቴል ባለ ሦስት ኮከብ ሆቴል ያልሽውን እሱን። በነገራችን ላይ ዲምሲ እኛ ሀያ ዘጠኝ አመታት ኮንስትራክሽን ላይ ነው የቆየ ነው። ኦልሞስት በመንገድ ስራ እንታወቃለን መንግስት ዩኒቨርሲቲዎችን ዶርሚተሪ በመስራት እንታወቃለን ምናምን እና ቢ ኮንስትራክሽን ጉዳይ ላይ ማገዝ ካለብን እናገዝሻለን ያለውን ልምዳችንን ተጠቅመን ማለት ነው ስለዚህ በደንብ ነው ከኔ ጋር እጅጓን ትሆናችሁ መስራት ትፈልጋችሁ እንሰራለን በደስታ እንግዲህ ለምርቀት እንዳትቀሩ አንቀርም በፍጹም አሁን ቁጭ በይ ነው። ኦረዲ እንደምትከፊ እርግጠኛ ስለነበርን አግሪመንቱን አስወጥቼን የጠበቅኩሽ። ምንም ችግር የለም ባንክ ሊድ ስላልሽ ከፍለሽ ልትመጪ እንደሆነ ስላወቅኩኝ ችግር የለውም አግሪመንቱን አስወጥቼዋለሁ። እንግዲህ ይህኛው ውል የተዘጋጀው እንግዲህ በንፋስ ስልክ ላፍቶ ክፍለ ከተማ ነው። አስራ ሁለት ገጾች አሉት፣ አስራ ሰባት ደግሞ አንቀጾች አሉት ማለት ነው። እያንዳንዱ አጠቃላይ የክፍያ ሂደታችሁን የሚገልጽ በኋላ ላይ ቤቱን ስትረከቡት፣ በምን ያህል ደረጃ እንደምትረከቡት፣ በስንት ጊዜ እንደምትረከቡት ዲቴል ሁሉንም ነገር አስቀምጠው ነው ያለው ማለት ነው። በንፋስ ስልክ ላፍቶ ክፍለ ከተማ ባለ 17 አንቀጽ ውል ማለት ነው። እሺ ቲጂ እንግዲህ ፊርማሽን አስፍሪልን እያንዳንዱ ያው ባለፈው እንደፈረምሽው ገዥ ገዥ የሚለበት ቦታ ላይ በጠቅላላ ፊርማሽን አስቀምጭልን ማለት ነው። በዚያው አጋጣሚ ደግሞ ለነገርሽ የምፈልገው ነገር ምናልባት ከውጭ ተመልካቾች ሊኖሩሽ ይችላሉ እና እዚህ ተወካይ የሌላቸው ሰዎች ሊኖሩ ስለሚችሉ ለእነሱ እንዴት ነው ልንጨርስላቸው የምንችለው ውሉን? እኛ ጋር የሚቀረውንም እነሱ ጋር የሚቀረውንም ውል በዴቼ እንልክላቸውና ልክ እንዳንቺ ገዥገዥ የሚለው ቦታ ላይ በጠቅላላ ፈርመው ይልኩልናል፣ እኛ ጋር የሚቀረው ማለት ነው። ራሳቸው ጋር የሚቀረውን በጠቅላላ ራሳቸው ጋር ያስቀራሉ። እዛው ባሉበት ሀገር ይቻላል፣ የትኛውም ሀገር በትክክል ዴቼ ለሚደርስበት ሀገር በጠቅላላ ይደርሳል። እንዳለ እዚህ ላይም እያንዳንዱ ገጽ ላይ እሺ፣ ትጂዬ እንግዲህ እንኳን ደስ አለሽ። አሁን ደግሞ አሁን ደግሞ የጣል ሎተሪሽንም ጽፌ ልስጥሽ ማለት ነው። ሁለት ለገዛ ነው አንድ የጣል ሎተሪ የምንሰጠው። አንቺ ባጠቃላይ ሶስት ቤት ስለገዛሽ ሁለት የጣል ሎተሪ እንሰጥሻለን ማለት ነው። ለልጆችሽ አሁን ይሄ የቤቱን ነው ያሰብኩት እኔ። የጣለው ተሪው ውስጥ ወይ ዘጠና ሁለት ካሬ ሱቁን እናደርገው የጣለው ተሪው የሚሆን እሱ ይሻላላ። ለንግድ ነጋዴ ለአንቺም ይጠቅምሻል ሱቁ፣ ብራንች ይሆንሻል። እዚህ በቤት ቁጥርሽ ነው የሚጻፈው። እርግጠኛ ነኝ ይወጣልኛል፣ ምንም ጥርጥር የለውም። አዎ፣ ምንም ጥርጥር የለውም። ያው ይሄ አንደኛው ነው። ሁለተኛው ደግሞ እዚህ ማብረሽ እንግዲህ፣ ዕጣ ስናወጣ ሰብስበናችሁ እንነግራችኋለን ማለት ነው። እሺ፣ እናመሰግናለን። አሜን አሜን፣ ለሁላችንም ይስጠን። አሜን። እሺ። አልቀርም። እንግዲህ ልጆችሽንም የቤት ባለቤት አድርገሻል። ከአንቺ በተረፈ የልጆችሽንም አድርገሻል። እና እንኳን ደስ አለሽ። በጣም እኔማ አመሰግናለሁ።